የነበረው ነገር በሙሉ ትክክል ነው ማለት ነው። ኦ ማይ ጋድ። ስለዚህ አንተ ከበድንጋ ነዋ መግባብ የምችለው። ለነገሩ ሰው ከሚመስለው ጋ ኮ ነው የሚውለው። በድኖችን ሂድና እናግራቸው እነሱ መልስ ይሰጡካል። ጨርሻለው ካሜራ እንግዲህ በደንብ አረጌ ስሜቱን እንዲገባው አድርግ ያለው በደንብ አድርጌ አሳየችዋለሁኝ። ከዚህ በኋላ እንዲህ አይነት ነገር አይቀጥልም። እንጃ ግን የሆነ ደስ የሚልም ስሜት አለው። ይህንን ስሜት ማየት በእውነቱ፣ አይ ፈጣሪ ሆይ ስሜቱ ደስ ይላል። አላልሽም ሰው ባህልን እያንጨረጨሩ ስሜቱ ደስ ይላል። በጣም ነው የሚገርመው። በጣም ነው የሚገርመው።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 ብዬ አስባለሁኝ። ሚስት ባሏን እንግዲህ በዚህ ልክ አውርዳ ስትናገረው የአብርሽ የሚያሳየው እዚህ ጋር የአብርሽን ትግስት ነው፣ በነገራችን ላይ ማለት ነው። ምክንያቱም ወንድ ልጅ በዚህ ልክ ሴት ልጅ አፏን እሱ ላይ ብከፍት፣ እዛው ማላመጫዋን ከማላገጫዋ አጣምሮ ነው የሚሄድላት ማለት ነው። እንኳን ዝም ብሎ ሊሰማት እንደዚህ ታግሶ ምናምን ሊሄድ ማለት ነው። በጣም የምትናገረው ነገር እጅ የሚያስቱ ነገሮች ነበሩ በውስጡ ያሉት ማለት ነው። ከአንቺ ጋር ከማውራት ከበድን ጋር ማውራት ይላታል። ሂድና በድኖችን አውራችሁ አለችው። ሲቀጥል ደግሞ በቃ የምትናገራቸው የምታደርጋቸው አክቶች በሙሉ ወንድ ልጅ በነገራችን ላይ፣ አሁን እሱ በቀል ብለሽ ያሰብሽው ነገር በቀል አይደለም፣ ለወንድ ልጅ በጣም ከባድ ውሳኔ ነው እያደረግሽ ያለሽ ማለት ነው። እሱ ፍቅርን ስላመጣ ብቻ አንቺም ወንድ ይዘሽ መተሽ የቤትሽን ትዳር ማዳን እችላለሁ ብለሽ ማሰብ የለብሽም። ይሄ ትልቁ ስህተት ነው። በኛ በሀገራችን ራሱ ብዙ ጊዜ ወንድ ልጅ ነው አጠፋም ቢያጠፋም ቢያለማም ተጠያቂ አይሆንም፣ ሴት ልጅ ሁሉም ነገር ጫና የሚደርሰው ማለት ነው። ግን ደግሞ እሱ ሲያመጣት በግልጽ አላማን እየተናገሩ ነበረ፣ እሷ እየነገረችሽ ነበረ፣ ግን አንቺ መስማት ማዳመጥ አልፈለግሽም። አሁን ግን እሱ በማያውቀው ነገር ነው እንትን እየሆነ ያለው ማለት ነው። እኛ እንደ ድራማ ሳይሆን እንደ ቪዲዮ ነው ገባችሁ፣ እየተናገርን ያለነው እንደ ቪዲዮ ነው። እንደ ድራማም ቢሆን የሚያናድድ ያኔ በቃ በድራማው ፓርት የሚያናድድ ፓርት አለው። ግን ደግሞ እንደ ቪዲዮ ሪል አድርጋችሁ አይታችሁ ነው አስተያየትም ሆነ ቪዲዮ ላይ እንትን መስጠት ያለባችሁ። በነገራችን ላይ እንግዲህ ከአብርሽ ራሴ የተሰቅለውን ፎቶ እዩት፣ ተመልሶ ተሰቅሏል። ላቪ ዩ ይላል። በጎቹ አላችሁ? እንዴት ናችሁ? እንደምን ከረማችሁ? ፍሩሽካም ተወዷል፣ ሳርም ደርቋል። አሁን ወቅቱ አይደለም። እንደው ምንና ብላችሁ ታዲያ እንግዲህ መክሳታችሁ ነው? ልሞቱብን ነው? ምን ይሻለናል? አረ ነፍሱ ወቁ፣ አረ ነፍሱ ወቁ። ታቡ እንደማንኛውም ሰው ቪዲዮዋቸውን ላይክ፣ ኮሜንት፣ ሀሳብ እየሰጣችሁ እንዲያድጉ፣ እንዲለወጡ ከፈልጋችሁ አግዟቸው። ግን ደግሞ ብራችሁን ነው እየላካችሁ አትታለቡ። የቤተሰቦቻችሁን ህይወት ቀይሩ፣ በእናት አባታችሁ ተመረቁ። ለዛ ነው በጎቹ ከበጎቹ ጀግና አለ ብዬ ያልኩትኝ በምክንያት ነው፣ ገባችሁ። በግን የማይወክሉ ግን ደግሞ የሩታ ደጋፊዎች የሆኑ በጣም ጀግኖች አሉ ያልኩበት ምክንያት በዚህ ነው። ለምን ብትሉኝ አንድ እህቴኝ ትናንትና አግኝቻት ጠያቄ ጠየቅኳት። ብር ልከሽ አታውቂም ስላት የኔ እናት ወር አንድ፣ ሁለት፣ ሶስት፣ አራት ብዬ ቀኖችን ቆጠር ነው ያችን ብር ማገኛት እኔ ይቺን ምን ላድርጋት፣ ምን ልስራባት እያልኩ አይምሮ ይጨነቃል። እንኳን ለእነሱ ሊተርፈኝ ለራሴም ራሱ አልበቃኝም። የሚሰጠኝ ካገኘሁ እፈልጋለሁ አለች ማለት ነው። አደነኳት በጣም አደነኳት። የምር ጉልበት ይደክማል። ቤተሰብ ጉልበታችን ይደክማል፣ እንታምማለን። እኛ ታውቃላችሁ፣ አረብ ሀገር ላይ ያለ ልጆች በጣም ብዙ ነገሮችን እያስተናገድን ነው የምንሰራው። አይቆጫችሁም? ገንዘባችሁን ዝምብላችሁ እያወጣችሁ ስበትን፣ ወይ ደግሞ ለነፍሳችሁ አይሆን ይሄ፣ ወይ ለስጋችሁ አይሆን ወይ ለነፍሳችሁ አይሆን እኔ የሚገርመኝ ነገር እኮ ተቸግረው ቢሆኑ እኮ አሁ በይፋ እንረዳለን። እንደ ግድ ነው እኮ ሰው ለሰው ነው። ማን አለው ግን እነሱ አንቺ ወር ሩሂ እርክቢ እንዝሊ ተአሊ ተብለሽ ተገለ ማምጠሽ ያገኘሽ ውን ብር እነሱ በአንድ ቪዲዮ ነው የሚያገኙት። ልክ እንደዚህ ስንላችሁ መቃኝነት ይመስላችኋል። ስትመከሩ ስትነገሩ የሆነ በቃ የምትጎዱ ገብተው የሚመስላችሁ፣ እኛ እንደ ፍልጥር ጥራችሁ። ግን እኛ ጋር ነገ እንዳትመጡ። ተቸገሩ፣ እንደዚህ ሆንኩ፣ ታመምኩ፣ ድረሱልኝ የሚባል ነገር የለም። ራሳችሁን ቻሉ። እኔ እዚህ ጌታ ነኝ፣ እኔ እዚህ ብር ጌታ ነኝ፣ ከእናንተ አልፈልግም፣ ከፈለግሽ ሰጥሻለሁ እያላችሁ ስትንቀባረሩ፣ ያ ብር አመድ ነው። ኢትዮጵያ ሄዳችሁ ወር አትይዙትም። ቋሚ ነገር እንኳን የላችሁም። የእነሱን ያክል ቋሚ ነገር የላችሁም። ይህን የምታደርጉ ልጆች እና አንዳንድ ጊዜ የምትደግፉትን ደግሞ ማወቅ ማለት ለምሳሌ አሁን በዚህ ቪዲዮ ላይ ለአብርሽ ሞት እስከመመኘት ድረስ የሄዳችሁ ሰዎች ሩታ የምታደርገው ነገር ትክክል ነው ብትሉ፣ ለእኔ ስህተት ነው፣ በጣም ስህተት ነው። ከምንም በላይ የወረደ ስራ ነው እየሰራችሁ ያለችው፣ እሷን አድንቃችሁ እሱ ግን ከፍቅር ጋር ስለሆነ ብቻ የምሰድቡት የፍቅር ጥላቻ ስላለባችሁ ነው እንጂ አብርሽ፣ እርግጠኛ ነኝ የመኑኝ ከሌላ ሴት ጋር ቢሆን የመጣው አትናገሩትም። መቶ ፐርሰንት አስረግጬ የምነግራችሁ ነገር አትናገሩትም ሂድበት ይጅበት ነው የምትሉት። ፍቅር ስለሆነች ግን አንገበገባችሁ፣ አቃጠላችሁ። በቃ እሱም ደግሞ ያውቃታል። ምን አነጋጋሪ ነገር ይዞ መምጣት እንዳለበት ስለሚያውቃት ነው ፍቅርን የተጠቀማት እንጂ ፍቅር ተጠቅም አይደለም እሱ ነው የተጠቀመባት። በቃ ግን ደግሞ እኛ ስለተጠቀመባት አልከፋንም፣ ይሁን ችግር የለውም። ግን እናንተ ለምንድነው ነው በዚህ ልክ ለእሷ ጥላቻችሁን ማሳየት የፈለጋችሁት? ጥያቄ ውስኑ ነው በቃ። ከራሷ ላይ ውረዱ የወገብ ቅማል አትሆኑባት እሷ ከሌለ እዚህ ሁሉ ውስጥ ካሉት የተለየ ስራ አልሰራችም። ቢያንስ እሷ ያገኘችው አብሮ አደጓን፣ የቀድሞ ፍቅረኛዋን ገባችሁ? የምታውቀውን ሰው ነው ያገኘችው። ሩታስኪዋት አስኪዋት ትናንት እንዳለ ለምታመጣቸው እኛም አናውቃቸው ናቸው። እሷም እንኳን ማታውቃቸው ያኔ፣ በኋላ በቅርብ ጊዜ ያወቀቻቸውን ሰዎች ነው የምታመጣው፣ ለድራማውም ቢሆን ማለት ነው። ግን ያ አይቆጫችሁም። ሂጂበት የእኔ ነብር፣ ዋና እውነታችሁን ነው። እኔ ብቻ እንደዚህ ነው እንደዚህ ነው ባላችሁ፣ ደስ ይለኛል። ግን ሴት ልጅ ቀዝቀዝ ስትል ጥሩ ነው። ፍቅር ደግሞ በበቀል አይመለስም። በቀልም በበቀል ሳይሆን በቀልም በፍቅር ነው ማሸነፍ የሚቻለው። ለማንኛውም ላይክ፣ ሰብስክራይብ አድርጉ። ቤት እወዳችኋለሁ። አዲስ ነገር ስመለሳለሁ። ቻው ቻው